ሰይጣን የአንተን ነፍስ ማበላሸት ሲፈልግ ካህናት እንድትጠላ በማድረግ ነው የሚጀምረው። እኔ እንደው ለአእምሮ የሚከብድ አንድ ታሪክ ልነግራችሁ ነው። አንድ ሰው በጣም ባለጸጋ ነው፣ ብዙ ሀብት አለው። እና ይህ ሰው ንስሐ አባት ይሁኑኝ ይልና ወደ አንድ አባት ይሄዳል። እኚህ አባት ጋር ሄድና የንስሐ አባት ሁኑኝ ይላቸዋል። እሺ ይሉታል። ባጋጣሚ እኚህ ካህን ፍቅረ ነዋይ ያለባቸው ወይም የገንዘብ ፍቅር ያለባቸው ነበሩ። እና መቼስ ካህን ሆኖ የገንዘብ ፍቅር ያለበት ሊኖር ይችላል? አይችልም፣ ይችላል። ከመጀመሪያዎቹ ካህናት ከአስራ ሁለቱ ሐዋርያት መካከል ጌታውን አሳልፎ የሸጠው ይሁዳ ምን ስለሚወድ ነበረ? ገንዘብ ስለሚወድ፣ ሌባ ስለነበረ ነው ይላል ዮሐንስ ወንጌል። በጣም ይገርማል። እኔ በእውነት ይሁዳ ሌባ ነበረ። ክርስቶስ ይሁዳ ሌባ መሆኑን ያውቃል አያውቅ እያወቀ ለምን ገንዘብ ያዥ ያደረገው ክርስቶስ ለምንድን ነው? ሌባ እንደሆነ እያወቀ ይሁዳን ገንዘብ ያዥ ያደረገው ለምንድን ነው? ቤተ ክርስቲያን ሙዳይ ምጽዋቷን የሚዘርፉ ሰዎች ሁሌ እንደሚያሰቃዩአት እንድናውቅ ነው። ክርስቶስ እያለም ሌባ ነበረ፣ አሁንም ሌባ አለ የለም። እስከ ምጽአት ድረስ ሌባ ይኖራል አይኖርም? እኔም እያለው ሌባ ነበረ እንዳትደነግጡ ለማለት ነው። ሌባ እየን ብላችሁ እንዳትበረግጉን እና እኚህ ካህን በጣም ፍቅርነዋ ያጠቃቸው ነበር። ባለጸጋ ሰው መጥቶ ንስሐ አባቱ ሁኑኝ ሲላቸው ደስ አላቸው። እሺ አሉ። የንስሐ አባቱ ሆኑት። ከሆኑ በኋላ ይገርማቸዋል። ሳምንት አልቆዩም፣ መጡና ፈልግሃለሁ አሉት። ይህም ባለጸጋ ሰው ምን ነው ምን ፈለጉ? አላቸው። እንደምታውቀው አሉት፣ የእርሻ መሬት አለኝ። እኔ ካህን ነኝ፣ ቀድሳለሁ። ደክሞኝ ነው የምወጣው ከቤተክርስቲያን። ከዛ በኋላ ለማረስ ጉልበት የለኝም። አንተ ባለጸጋ ነህ፣ ብዙ የእርሻ መሬት አለ፣ ብዙ ገበሬዎች አሉ፣ እና ካሉ ገበሬዎች መካከል አንዱን እዘዝልኝና የኔን መሬት ይረስልኝ አሉ። ምን ችግር አለ አለ። ለካህን መሬት ማሳረስ ትልቅ ነገር ነው አይደለም? መጽሐፍ ቅዱስ ላይ እኮ ቤት ገዝቶ የሰጠ ሰው አለ፣ ሚካ የተባለ ሰው፣ መጽሐፈ መሳፍንት ላይ። ለካህን ምንም ይደረጋል፣ ችግር የለውም። ማለ ገበሬ መደበላቸው፣ ጥሩ ብርቱ መሬት። ይህ ገበሬ እሱን መሬት ሲያርስ ደህና ገበሬ ስለነበር ደህና አድርጎ ሲቆፍር የሆነ የተቀበረ ነገር አገኘ። ከዛ ከፍቶ ሲያየው በድስት ሙሉ ወርቅ ነው የተቀበረው። በጣም ደነገጠ። ከዛ ወርቁን ወዲያውኑ ቀበረውና ባለ ጸጋው ጋር አለቃው ጋር ሄዶ ረ የንስሐ አባትህ መሬት ላይ እኮ የተቀበረ ወርቅ አገኘዋል። ባለ ጸጋው ምን አለ? ምን አረከው አለው። ቀበርኩት አለ። ጥሩ አድርገሃል። በልሂድና ለእኔ እንደነገር እንደነገርከኝ አትንገራቸው ለካህኑ ሄደ፣ ወርቅ አግኝቻለሁ በላቸው። በእርሶ መሬት ላይ እርሳቸው መሬት ላይ ነው የተገኘው፣ ወርቁ የሚገባው ለእሳቸው ነው አሉ። ይህ ታማኝ ገበሬ እሺ ብሎ ወደ ካህኑ ሄደና እርሶ መሬት ላይ እኮ ወርቅ አገኘው አላቸው። ክው ብለው ደነገጡ፣ ደስ አላቸው። አላወቁም እዛ ወርቅ እንዳለ። የት አረከው ታዲያ አሉት። እዚያው ቀብሬዋለሁ። በጣም ጥሩ ማታ እንገናኝና ወርቁን ታሳየኛለህ፣ ግማሹን ላንተ አካፍልሃለሁ አሉት። ከኔ ጋር ናችሁ ምመና እሺ ያለ የገበሬ ሄደ። አሁን እስኪመሽ ድረስ እኚህ ካህን ቁጭ ብለው ሲያስቡ፣ ምን ያህሉን አካፍልሃለሁ ነው ያሉት? ምን ነክቶኝ ነው ግን አሉ። እንደው እኔ እኮ ዝም ብሎ ያፌ አያርፍም አሉ። በእኔ መሬት ላይ የተገኘ ወርቅ አሁን ግማሹን ለሱ እንደ ሩቡን እንኳ ብለው ምን አለ እንዲህ እያሉ ሲከነከኑ ሰይጣን በልባቸው ገባ። በቃ ይህን ሰው ይገለዋለሁ ብለው ወሰው ከዛ ሄደ መጣ በሰዓቱ ቦታው ላይ ወሰዳቸው። ወርቁን አውጥቶ ሲሰጣቸው ሳያስበው ከጀርባው መጥተው ገደሉት። ከዛ ግራ ቀኝ አይተው ማንም የለም ብለው ልክ ሙሴ እንዳደረገው ወስደው ወራጅ ወንዝ ላይ ጎርፍ ላይ ጣሉት። ከዛ ወደ ቤታቸው ገቡ። የወርቁን መገኘት ማንም ሰው አልሰማም ብለው ነው የሰማ ሰው አለ የለም ማን የሰማው? ባለ ጸጋው ሰውዬ ቢጠብቅ ቢጠብቅ ያ ገበሬ አይመጣም። ከዛ በማግስቱ ጠዋት ሄዶ እዛ እርሻ ቦታ ላይ ሲፈልገው የደም ምልክት አየ። በጣም አዘነ። ይህ ሰው ይህንን ገበሬ ገለውታል ማለት ነው። እሳቸውን እግዚአብሔር ይፍረድባቸው፣ እኔ ግን አለ፣ ከዛሬ ጀምሮ ቤተ ክርስቲያንም አልሄድ፣ መስቀልም አልሳለም፣ ስጋው ደሙም ምንም አልቀበልም አለ። እንደዚህ አይነት ንግግር ሰምታችሁ አታውቁ ታውቃላችሁ አታውቁ እኔ እንደው ሞታለሁ እንጂ የአባገሌን መስቀል አልሳለም የሚሉ ሰዎች መስቀሉ የማን ነው የክርስቶስ ነው የክርስቶስ መስቀል አይደለም ኃጢአተኛ ካህን ዲያብሎስ ቢይዘው ራሱ ይረክሳል ችሎ አይዘውም እንጂ አይረክስም እና ይህ ሰውዬ ከቤተ ክርስቲያን ቀረ ካህኑ እንዲያደርገ ብሎ በኋላ ቅም ሰው ስለነበር እግዚአብሔር ህልም አሳየው ምንድነው ያሳየው? ሌሊት ተኝቶ በህልሙ እልም ባለ ጭው ባለ በረሃ ላይ ብቻውን ሲዲያ አሸዋ ነው። ከላይ ፀሐይ ይመታዋል፣ ከታች አሸዋው ግሏል፣ እግሩን ያቃጥለዋል። ባዶ እግሩን ነው። ውሃ ጥም ጉሮሮውን ያሰቃየዋል፣ ደርቋል። ጉሮሮ እና እየተሰቃየ እያለ የፏፏቴ ድምጽ ሰማ፣ ኮለል ብሎ የሚፈስ ውሃ ሰማ። አስቡት፣ ጠምቷችሁ የውሃ ድምፅ ስትሰሙ። ስለዚህ የውሃውን ድምፅ ተከትሎ ሄ ሲሄድ እውነቱም ንጹህ ውሃ ኮለል ብሎ እየፈሰሰ፣ እጁን ሰዶ ሊጠጣ ሲል ግን ውሃው ራቀው አይደርስበትም። ሞከረ፣ ተሳበ፣ አልቻለም። በኋላ አንድ ሰውዬ መጥቶ በንጹህ የወርቅ ጽዋ ንጹህ በሆነ የወርቅ ጽዋ ከዛ ውሃ ቀድቶ እንካጠጣ። ውሃው ንጹህ ነው ጽዋውም የወርቅ ነው፣ ንጹህ ነው። ሰውየው ግን ከራስ ፀጉር እስከ እግር ጥፍሩ ቁስለኛ እጁም የቆሳሰለ ነው። የሚያስፈራ ቁስል አለበት። ግን ውሃው ንጹህ ነው። የሰውየውን ቁስል አየ፣ ተጸየፈ። ግን ውሃው ጠምቶታል። አይ ሰውየው ቢቆስልም ውሃው ንጹህ ነው፣ ምን ቸገረኝ ብሎ ያንን ጽዋ ሊጠጣ አፉን ሲከፍት ከእንቅልፉ ነቃ። ያ ንጹህ ውሃ የተባለ የሕይወት ውሃ እኔ ነኝ ያለ የክርስቶስ ስጋና ደም፣ የቆሰለው ሰውዬ ኃጢአተኛው ካህን ነው። በኃጢአት ምክንያት የቆሰለ ኃጢአት ያቆሰለችው፣ የክርስቶስ ስጋና ደም ግን ንጹህ ነው። በእኛ በኃጢአተኞቹ እጅ ብትቀበሉት የእኛ ኃጢአት የክርስቶስን ሥጋና ደም ንጽህና ሊያሳድፈው ይችላል? አይችልም። ይሄ ሰውዬ ትምህርት ሆኖት ከዛ በኋላ ወደ ቤተ ክርስቲያን ተመለሰ። ሁላችንን ይመልሰል።